የእውቀት እንትን ጉንፋን ያለባቸውን የሌላን ሃይማኖት ላይ ሲዋሹ ጎበዝ እንዲ ነው እንዲ ነው ማለት፣ ታላቁ አምላካችንና ኤንድ አውርስ ቢዮር ዲሰስ የእኛ አዳኛችን ኢየሱስ ነው ያለው። ታላቁ አምላካችንና የእኛ አዳኛችን ኢየሱስ ነው ያለው። መጽሐፍ ቅዱስ ላይ እኮ ኢየሱስ ይመለካል የሚል አንዳንድ ስብከት የለም። ታላቁ አምላካችንና የእኛ አዳኛችን ኢየሱስ ነው ያለው ማለት እኮ መጽሐፍ ቅዱስ ነው። አይደለም ለንም፣ ሶስት ደቂቃ ሰጡኝ። ጉንፋን ተጫወተብኝ። የእውቀት እንትን ጉንፋን ያለባቸውንም የሌላን ሃይማኖት ላይ ሲዋሹ ሲዋሹ፣ በነገራችን ላይ የሰው ልጅ የማይለማመደው ነገር የለም። ሌብነትን ይለማመዳል፣ ሱስን ይለማመዳል፣ ውሸትን ይለማመዳል፣ ክፋትን ይለማመዳል፣ ውሸትን ይለማመዳል፣ ውሸትን ይለማመዳል፣ ውሸትን ይለማመዳል። የእውቀት እንትን ጉንፋን ያለባቸውንም የሌላን ሃይማኖት ላይ ሲዋሹ ጎበዝ፣ እንዲህ ነው እንዲህ ነው ማለት ወገናችን ሰማነ መሲ እያንዳንዱ ቪዲዮዋን ገብተ ብትመለከት እያንዳንዱ ቪዲዮዋን ገብተ ብትመለከት በእስልምና ላይ የሚቀጠፉ ቅጥፈቶችን በቁርአን፣ በሐዲስ፣ በነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት ላይ የሚደረጉ ቅጥፈቶችን እየመለሰች ነው፣ እንዳመጣጣቸው በመጽሐፋቸው ማለት ነው። ሰዎች በእስልምና ላይ ያለ ዕውቀት የሚቀጥፉ ፕሮቴስታንቶች የሚቀጥፉ ማለት ኦርቶዶክሶችና ሌሎችም የእምነት ተከታዮች አሉ። እነዚህን ሰዎች ደግሞ በመጽሐፍ በራሳቸው መጽሐፍ እየሞገተቻቸው ነው። እየመረራም ቢሆን ትውጧዋለ ይሄ እውነት ነው። አዎ እያንዳንዷ የምትነግራችሁ ነገር ትክክል ነው። እኔ የማምንበታለሁ። እኔም ሁልጊዜ የምናገረው ነገር ነው። እያንዳንዱ ቪዲዮዋን ገብተህ ብትመለከት አሁን ያለው ወንጌል እንኳን ተምታነበውን ብናነብ የክርስቶስ ኢየሱስ ሐዋርያት እነ ጴጥሮስ ያለ ሰላም በኩል እነ ጴጥሮስ ጌታ ሆይ ይሄ ነገር አይደርስብህ ሲል ነበር። ስለዚህ ነቢያችን አለይሂ ሰላቱ ወሰለም ከነ ጴጥሮስ የተለየ አላስተማሩ። ጌታ ሆይ ይሄ ነገር አይደርስብህ ሲል ነበር። ስለዚህ ነቢያችን አለይሂ ሰላቱ ወሰለም ከነ ጴጥሮስ የተለየ አላስተማሩ። አዎ፣ እያንዳንዷ የምትነግራችሁ ነገር ትክክል ነው። እኔ ማምንበታለሁ። እኔ ሁልጊዜ የምናገረው ነገር ነው። ገባህ? ስለዚህ ለዛ መልስ መስጠት ነው ያለብህ ማለት ነው። ጌታ ሆይ ይህ ነገር አይድረስብህ ሲል ነበር። ስለዚህ ነቢያችን አለይሂ ሰላቱ ሰላም ከነ ጴጥሮስ የተለየ አላስተማሩም። እንስቲ መሰረት ራሷ የጠቀሰችውን የመጽሐፍ ቅዱስ ክፍል ከናውሉ እንመልከት ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ አስቀድሞ ሲናገር በደቀ መዛሙርቱ በጴጥሮስ በኩል የሆነ አካል ለክርስቶስ ያዘን አስመስሎ አይሁን ብህ ጌታ ሆይ ይህ ከቶ አይደርስብህም ብሎት ነበር። ጌታ ሆይ ይህ ነገር አይድረስብህ ሲል ነበር። ስለዚህ ነቢያችን አለይሂ ሰላቱ ሰላም ከነ ጴጥሮስ የተለየ አላስተማሩም። ክርስቶስ ይህን ሲባል ታዲያ ምን ያ ሊከቱ አይደርስብህም፣ የሚል ተቃውሞ ሲደርሰው ወደ ወደኋላ ይሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛል በማለት መከራን በመቀበል ሞቶ የመነሳት ዓላማውን የሚቃወም ሰይጣን መሆኑን ገለጸ። ዛሬስ የክርስቶስን ስቅለት እና መሞትና መነሳት እንዲሁም አምላክነቱን የሚቃወም ሃይማኖት ወይም አስተምሮ የቱ ነው? እስልምና ወይም ቁራን ካላችሁ መልሳችሁ ትክክል ይሆናል። ስለዚህ እስልምና ሰይጣናዊ አስተምሮ ነው ማለት ነው። ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ እየመረራም ቢሆን ትውጠዋለህ። ይሄ እውነት ነው። አይዞህ ገለቴ አይዞህ፣ አይዞህ። በቃ ምን እናድርግ? በቃ ምንም ማድረግ አይቻልም። ይሄ የሰይጣን የመሐመድ አስተምሮ ወይም ቁርአን ከመውረዱ ወይም ከመጀመሩ አምስት መቶ ዓመታት በፊትም ሐዋርያት የክርስቶስን ስለ ሰው ልጅ ሁሉ ተሰቅሎ ሞቶ መነሳትና ማዳኑን ከሰበኩ በኋላ ስለ ሐሰተኞች ነቢያት ሲያስጠነቅቁ እንዲህ ብለው ነበር። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና አሉና፣ ቀጥለው የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚው መንፈስ ነው ብለው ነበር። በተጨማሪም እንዲህ በማለትም አስጠንቅቀዋል ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። ገላትያ አንድ ቁጥር ስምንት ሐዋርያ ስለ ክርስቶስ ከሰበኩልን ወንጌል የሚለየው ደግሞ መሐመድ ተገለጠልኝ ያለው ቁርአን ነው። እንግዲህ እውነታዊ ይህ ነው። ሙስሊሞችን ላለማስከፋት ተብሎ እውነትን በመደበቅ የሰይጣን አስተምሮ ተባባሪ መሆን አይገባም። መቃወም ያለብን ቤተ እምነትን የሚያቃጥሉና አራጆችን ብቻ ሳይሆን ድርጊቱን እንዲፈጽሙ ያነሳሳቸውን መንስኤውንም ጭምር ነው ንስኤው ደግሞ እስልምና ነው። እናም እስልምናን እንቃወም፣ ሙስሊሞችን ግን እንውደድ። ለእነሱ በማሰብም ከእስልምና ባርነት ይወጡ ዘንድ እንጸልይላቸው፣ ቢቻልም ወንጌልን እንንገራቸው። ሙስሊሞች ከዚህ ሰይጣናው ያስተምሩ ተላቀው በክርስቶስ ሊድኑ ያስፈልጋቸዋል። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ማለት